ፍቅር ሲዝም እንግዲህ ገግሞ ኬንያም ከገባ በኋላ ስብከቱን አጠናክሮ ነው የቀጠለው። ፍቅር ሲዝም ሪሊጅን አይ ኬም ፍሮም ኢትዮጵያ አይ አም ዘ ላስት ፕሮፌት ደምሳሽ። እዚህ ጋር እንደምታዩት ኬንያ ገብቶ ኬንያውያንን የራሱን እምነት እየሰበከ ይገኛል። እኔ አሁን አሁን ማምነው ቦታ ተቀምጫለሁ። ስለዚህ እስከምጠፋ ድረስ ጓደኛዬ ቤት ነው ያለው። ፖሊስ እያራራጠኝ ያለው ያለው የመናገር መብታችንን ተነፍገን እንደዚህ መዞር ጀምሮ ያለው እንግዲህ ደግሞ ፍቅር ሲዝም ወደ ነጃቲዝም የሚል ኮመንት አንብቤ በጣም ነው የሚያስቀብ ኮመንቶች ገለን አደምቅም መስላል። ይህንን ጠረባ አይተን እንመልሳለን። ሰላም ሰላም ጋይስ እንዴት ናችሁልኝ? አማን ነው ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው እንዴት ናችሁልኝ? ከረጅም ጊዜ በኋላ እንግዲህ በቪዲዮ ተገናኝተናል። ዛሬም እንደተለመደው ወቅቴና መነጋገርያ መነጋገር የሆኑ ቪዲዎችን ይዘን መተናል። በዚህ ሰሞን እንግዲህ የፍቅር ሲዝም ጉዳይ በጣም አነጋጋሪ ሆኖ ነበረ። ሰሞኑን እንግዲህ መንግሥት ላይ በተለየ ሁኔታ ከባድ ትችቶችን ሲሰነዘር እንደነበር ይታወቃልና ብዙ ሰዎችም እንግዲህ በጣም እረፍ እያሉት እንደነበር ይታወቃለን። እንዴት ኢትዮጵያ ስኖሩ እንደዚህ መንግስት ሊናገር ይችላል እየተባለ በጣም ብዙ ሰዎችን ሲያስገርም ነበረ። በጣም ከባባር ትችቶችን ነበር ተዘነዝረ የነበረው። እናም ደግሞ በተለያየ ጊዜ እንግዲህ እንደሚለቃቸው ቪዲዮች ከሆነ ፖሊስን እያሳደደ እንደሆነ ራሱ ሲናገር ነበረ። አሁን ላይ እንግዲህ እየሰማን እንዳለ ነው ከሆነ ፍቅር ሲዝም ወደ ኬንያ መግባቱን የሚያሳይ ቪዲዮ ለቋል። እንግዲህ ኬንያ ሄዱ ደግሞ እዚህ የነበረውን ስብከት እዛም መቀጠሉን እየሰማን እንገኛለን። እስኪ አንዳንድ ቪዲዮዎችን አይተ እንመለስ። እኔ አሁን አሁን ማምነው ቦታ ተቀምጫለሁ። ስለዚህ እስከምጠፋ ድረስ ጓደኛ ቤት ነው ያለው። አታስቡ። በጫካ ተነጋግሮልኛል ጓደኛዬ በጣም ፈጣን ነው። ስለዚህ በጫካ በኩል ነው መጥፋት የሚችለው። እኔ ፓስፖርት አሳይቼ በኢሚግሬሽንም በቦርደር ሄድ አልችልም። በሞያሌ በምናም ለምሳሌ ወይም በሶማሌ ወይም በደቡብ ሱዳን ፓስፖርት አሳይቼ ሄድ አልችልም። እዛው ነው የሚያዘው። ስለዚህ በሌላ መንገድ የሚሄደው ሌላ መንገድ ወይም ደግሞ ሌላ መታወቂያ የሚፈለግልኝ ሁኔታ አለ። ጭራሽ እንደዛም አይነት ኦፕሽኖች አሉ። ስለዚህ ላይቭ ላይ ደግሞ መናገሩ እንደዚሁ ላይፍ ላይ እየተናገረ ነው የወጣው ማለት ነው። በጣም አስገራሚ ነው። ግን እንዴት እንደሚወጣ ራሱ በስክክል አቅዶበት ነበረ። የሚገርም ነው። በሌላ ስምም ሊሄድ ይችላል። በምን ብቻ የተረጋጋ ሚስጥር አለ። ምንም ሊያገኙ አይችሉ ማጣ ብቻ ይሄ ገንዘብ እንዲሰባሰብልኝ አድርጉ። የሚገርም ነው። እንግዲህ በዚህ ምክንያት መንግስት ምክንያት የሆነ ነፃነታችን አለን አምባገነን መንግስት የመናገር መብታችንን ተነፍገን እንደዚህ መዞር ጀምሮ፣ ያለው እንግዲህ ደግሞ ፖሊሲ ያባረረኝ ያሳደደኝ። መጀመሪያ ሰው የፈለገውን የሚናገርበት ነፃነቱን የሚያውጁበት የፈለገውን የሚተነፍስበት ሳይሆን ሆናለች ኢትዮጵያ እውነት ለመናገር። እና ሁላችሁም ይሄ ከፍቅር ሲዝም ወደ ነጃቲዝም የሚል ኮመንት አንብቤ በጣም ነው የሚያስቀብ ኮመንቶቹ። ሁላችሁም ኢትዮጵያውያን ይህን ጉዳይ ተገንዘቡ። የማዳምቀ እንመስለዋል ሁላችሁ፣ ለእንደዚህ አይነት ጉዳይ ፊት አትስጡ ባካችሁ። መጨረሻችን የማያምር ይሆናል። ዝም አትበሉ። ሰላማችን፣ ነፃነታችን፣ መብታችንን እየተነፈግን ያለ ነው። የፈለግ ትንሽ ቃል የተናገረ እስር ቤት እያሯሯጡ ነው እየወሰዱ ያሉት ሰው የፈለገውን የመተንፈስ ስለዚህ ማይናገር ከሆ ቲክቶከር መሰረት ነው የምትባለው እሷ መስላይ ነበር እያሉት ነው። ተቃዋሚ ፓርቲ የለም ማለት ነው። የሚቃወም ሀሳቡን የሚገልጽ የተሻለ ሀሳብ የሚያመነጭ ማንኛውንም አያስተናግድም መንግስት የማቁ ስለዚህ በዚህ ምክንያት እንዲሆኛሉ ለሙስሊሞች ከባድ ይቅርታ ጠይቃለሁ። በሌላ ነገር እንዳታስቡት፣ አመሰግናለሁ። ለሙስሊሞች በጣም ይቅርታ ጠይቃለሁ ብሏል። እሺ እንዲ ተሸፋፍ ነው ፍቅር ሲዝም እንግዲህ ገግሞ ኬንያም ከገባ በኋላ ስብከቱን አጠናክሮ ነው የቀጠለው። ጭራሽ ማለት ነው የፍቅር ሲዝም እምነቱን በጣም አጠናክሮበት የኬንያን ህዝብም እንግዲህ የፍቅር ሲዝምን እምነት እንዲቀበሉ በጣም እየሰበካቸው ነው ያለው። በእንግሊዝኛ እስኪ እናዳምጠው። ፍቅር ሲዝም ሪጅን ም ፍሮም ኢትዮጵያ ም ላስ ፕሮፌት ፕሮፌት

ከሀገር ከመውጣቱ በፊት እንግዲህ ፍቅር ሲዝም እንደዚህ ሲሯሯጥ ነበረ። ግራ ቂጤን ተወግቼ ቀኝ ቂጤን ነው የሰጠሁት። ሲወጋ ግራኛውን ሰጣ። ንግግሩ በጣም ነበር ያሳቀኝ የምር ግራ ቂጤን ሲወጉኝ ቀኝ ቂጤን ነበር የሰጠኋቸው። ደምሳሽ እዚህ ጋር እንደምታዩት ኬንያ ገብቶ ኬንያውያንን የራሱን እምነት እየሰበከ ይገኛል። እንደምታውቁት እራሱ ነቢ ብለው የሚጠራው ደምሳሽ ሰሞኑን በበርካታ ትችቶች መንግስት ላይ በማይረሳው ትችቶች ከፍተኛ መነጋገሪያው ነው ነበር። አሁን ኬንያ እንደገባ እዚህ ጋር በለቀቀው ምስል በርካቶች ተመልክተውታል። እናንተ ስለሱ ታስቡ ምን ይሰ ይህንን ጠረባ አይተን እንመልሳለን። ረፊ ረፊ እኔ እኮ በቃ ደንቆሮ ሰዎችን ፌመስ አታርጉ ብዬ ስናገር አትሰሙማ። ምንድን ነው የሚሻላችሁ? ቆይ እሺ፣ አሁን ምንድን ነው የሚባለው? ይሄ ሴትን ልጅ በጠረባ እየመቱ ቪው ማግኘት ፌመስ መሆን ፎሎወር መፈለግ ላይክ። አንተ እኮ የሚያስፈልግ ካቴና ነው ለእጅ እና ለእግር። የምሬ ነው። የፈለገ ነገር ይሁን ምንም አይነት አይኪው ዜሮ ይሁን ሴት ልጅ እንደዚህ አትመታ ማለት፣ ተደብቀው እንኳን አትመታትም እንኳን ሰው እያየምና። ኖ ማረ ሃው እሷ ኮንሴንት ትስጥ አትስጥ ዲስ ኢዝ ሮንግ። እንደውም አሁን በጣም ኢትዮጵያ ውስጥ በጣም በጣም ያስቸገረን ነገር የሴት ልጅ ጥቃት ነው። እሷን እንዴት አድርገ ፕሮቴክት እንደምታደርግ አሪፍ ቪዲዮ መስራት ትችል ነበር። ካባንተ ኩያ አለ ደነዝ ሌላ ደነዝ ፈልገ ከእሱ ጋር እየተደባደብክ ምናምን እሷን እንዴት እንደምታስጥላት አትሊስት ያስተምራል። ሰው ምንድን ነው ያው ቀልድ አይሉት እጅ እጅ የሚል እንትን አይሉት እግር ግር የሚል ስፖርተኛ ስፖርተኛና አንል በጣም ወፍራም ነህ ወፍራም እኔ እንደውም አንተን ሳይ ትዚህ የሚለኝ አንክል ፋትም የሚባለው የታይላንድ መንኪ ነው። ትዚህ ላቸዋል። በጣም ፖፑላር የሆነ የታይላንድ መንኪ አለ። ቱሪስቶች እየሄዱ ሲያዩት በቃ በጣም እንትን እያሉ ሶዳም ሲሰጡት፣ ይሄንን ጀንክ እያፈሱ ሲሰጡት ከአቅሙ በላይ ሶስት ጊዜ ጨምሮ ኪሎ ትሪ ታይምስ ጨምሮ በቃ እንደውም የዛ ሀገር ዋይልድ ላይፍ እንትኖች ናቸው ኢንተርቬን አድርገው ስትሪክት ዳይት ያስገቡት። አንተም እንደዚህ አይነት ያስፈልጋል የሆነ ለዳይት ሳይሆን ለእንትን፣ ዩ ኖ ዲሲፕሊን የሚባል ነገር አለ። ይሄ ማርሻል አርት ምናምን ዝም ብሎ አይደለም፣ ዲሲፕሊን ይፈልጋል። ኤቲክስ አለው። ዩ ኖ፣ ዝም ብለ እየተነሳ ሰው መርገጥ፣ ዝም ብለ እየተነሳ እንደዚህ ዝም የሆነ ነገር እንደዚህ አይለኛ ነው ማን ከአንተ ጋር ማን ይታገላል? አሁን እንደዚህ አሁን ኢትዮጵያ ውስጥ ምናምን አሁን ካንተ ጋር ሰው ይጣላል? የሆነ ነገር አረገዋል። ቁጭ ነው የሚያደርጉህ። ዳዝንት ቴክ ዘም ቱ ሰከንድ ከአንተ ጋር መቼም እንዲህ ድብድብ ምናምን እንትን የሚል ሰው አይደለም። እንደዛም ቢሆን ብዙ ፎሎወሮች ምናምን ስላሉ ጥቃትን ለመከላከል ነው መጠቀም ያለብኝ እንጂ፣ እንዴት ሴት ልጅ እንዴት ታበረታታለህ ሰው እንድትጠቃ እንድትጣቃ አሰማየን እኮ ዊ ኋላፊነት ኦብሊጌሽን አለ በሁላችንም ፕሮቴክት ለማድረግ ሴት ልጅ ሪጋርድለስ ምንም ቱን ምንም ቱን ምንም ቱን ምንም በሌለበት ጭራሽ በጠራራ ፀይ ለቪው ብለህ ሴት ልጅ በጠረባ ጡቷን እናንተ ነው አላፈ ምን አይነት እኔ የመጨረሻ እኔ አሁን ሌሎቹ አይደለም እኮ ኢትዮጵያ ውስጥ እና ነው ዩቢካም እንትን እኮ የሆነ ውርደት ለጥቁር ህዝቦች ውርደት እኮ ነው። ሴት ልጅ እንደዚህ በእርግጫ ሲመታ ምንድን ነው የሚባለው? ወራ ፋኪንግ ሉዘር ስታምርግ ልጅቷ እዚህ አሜሪካን ሀገር ውስጥ የኖርኩት ኑሮ በጣም ለብዙ ሰዎች ትምህርት ይሰጣል ብዬ አስባለሁ። ኢንስፓይሬሽናል ብዬ አስባለሁ። ገና ወደዚህ ሀገር እንደመጣውኝ የመጀመሪያ ስራዬ አንድ ነርሲንግ ሆም ውስጥ ቤት ማጠብ ነው። ቤት አጣቢነት፣ ሀውስ ኪፒንግ ተቀጠርኩ ማለት ነው። ቤት ገና 15 ቀን እንዳጠብኩኝ ቤት ማጠብ ስራ እንደሰራሁኝ ላውንደሪ፣ ልብስ አጣቢ የነበረችው ሴትዮ ለወሊድ ወጣች። አለቃ የመጣና ቤት ከማጠብ ይልቅ ሁሉም ቢልዲንግ እየዞርክ ከማጠብ ይልቅ የሚቀልህ ላውንደሪ ሊሆን ይችላል ልብስ አምጥተ ማሽን ውስጥ አስገብታ አንድ ክፍል ውስጥ ቁጭ ብለህ ማጠብና ማድረቅ ነው፣ እሱ ይሻላል አለው ያለኝ። አዎ አልኩኝ። ከዛ እሱን ጀመርኩ ማለት ነው። ቤት ከማጠብ ልብሳቸውን ወደ ማጠብ መጣሁ ማለት ነው። ከዛ እዛው ደግሞ ላውንደሪ ልብስ እያጠብኩ ያለው ነርስ ኤድ ሲኤንኤ የሚባሉ የነርስ ኤድ ትምህርት ተማርኩኝ። ከዛ ከስድስት ወር ልብስ ማጠብ በኋላ ደግሞ ነርስ ኤድ ሆንኩኝ ማለት ነው። ነርስ ሄድ ደግሞ ያው እነሱን ሰውነታቸውን ማጠብ ምናምን ነው ስራው። ስለዚህ ቤታቸውን አጠብኩ፣ ልብሳቸውን አጠብኩ። አሁን ደግሞ ነርስ ሄድ ሆኜ ሰውነታቸውን ማጠብ ጀመርኩ። ከዛ እዛ ሆኜ ደግሞ ነርስ ሄድ ሆኜ ከዛ ደግሞ ነርሲንግ ትምህርት ቤት ገባሁኝ ነርስ ሆኜ ደግሞ ወጣሁ። ከዛ ደግሞ መድኃኒት ሰጠሁ ማለት ነው። ስለዚህ ለራሴ ስቀልድ እንዲያውም ቤታቸውን አጠብኩ፣ ልብሳቸውን አጠብኩ፣ ሰውነታቸውን አጠብኩ፣ አሁን ደግሞ በመድኃኒት ውስጣቸውን እያጠብኩ ነው ላለሁ። ከዛ ከነርሲንግ በኋላ ደግሞ ያው ዶክትሬቴን ደግሞ ሰራሁኝና አሁን ደግሞ ካውንስሊንግ ሰራለሁ፣ አይምሯቸውን ደግሞ አጥባለሁ ማለት ነው በካውንስሊንግ። ስለዚህ ለራሴ ምን ላለሁ ሁልጊዜ እኔ እዚህ ሀገር ላሉ ሰዎች የተሟላ አገልግሎት ነው የሰጠሁት። ቤታቸውን አጠብኩ ልብሳቸውን አጠብኩ በመድኃኒት ውስጣቸውን አጠብኩ አሁን ደግሞ በካውንስሊንግ አእምሯቸውን እያጠብኩ ነው። የተማ ጠቅላላ የጥብት አገልግሎት ትለዋለች አለ አገልግሎት ማለት ይሄ ነው። እየቀልዳለሁ ግን በጣም ኢንስፓይሬሽናል ነው ለብዙዎች ከታች መጀመር እንደሚቻል መጀመር እንደሚቻል በህይወት ያሳይ ለቫጁ የሆነ ላይፍ ግን ከባድ ነው። አይ ግን ለብዙዎቻችሁ ቀልዱ ቀልድ ነው። ሰውየውም እንግዲህ በራሱ እየቀለደ ነበረ፣ ግን በጣም አስተማሪ ታሪክ ነው ያለው። የምር ያው የተናገራቸው ነገሮች እውነት ከሆኑ በጣም የሚገርም ነው፣ ግን አገላለጹም ደስ ይላል የገለጸበት መንገድ ራሱ